ሰላም ጤና ይስጥልን ውድ አድማጮች እንደምናላቸው። ከደቡብ ሬዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ኤፍ ኤም 97.4 የዕለቱን ዜናዎች የማስደምጣቸው ትዕግስቱ ጴጥሮስ ነኝ። የካፋ ዞን ምክር ቤት አራተኛ ዙር 24ኛ መደበኛ ጉባኤውን ከሐሙስ መጋቢት አራት ጀምሮ ለሁለት ተከታታይ ቀናት በቦንጋ ከተማ እንደሚያካሄድ አስታወቀ። የምክር ቤቱ ዋና አፈ ጉባኤ አቶ ግርማ ደፋር ጉባኤው የአስፈጻሚ መስሪያ ቤቶችና የዞን ከፍተኛ ፍርድ ቤት የግማሽ ዓመት የሥራ አፈጻጸም ሪፖርት ለምክር ቤቱ እንደሚቀርብ አስታውቋል። የተለያዩ አጀንዳዎች ላይ ምክክር የሚደረግ መሆኑን ያብራሩት ዋና አፈ ጉባኤው በሚቀርቡ ሪፖርቶች ላይ የምክር ቤቱ አባላት ጥያቄዎችን አቅርበው በባለድርሻ አካላት ምላሽ ሕክምና ማብራሪያ እንደሚሰጥ ተናግረዋል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት ትምህርት ቢሮ ከኢፌዴሪ ትምህርት ሚኒስቴር ጋር በመተባበር የእንግሊዝኛ ቋንቋ ማሻሻያ ዲጂታል ፖርታል አስጀመረም ። ማስጀመሪያ መርሃ ግብሩ በክልሉ በዳውሮ ዞን ታርጫ ከተማ አስተዳደር ታርጫ ሁለተኛ ደረጃ ትምህርት ቤት መሆኑ ታውቋል። በመርሃ ግብሩ ላይ የተገኙት የክልሉ ትምህርት ቢሮ የመምህራንና ትምህርት አመራር ልማት ዳይሬክቶሬት ዳይሬክተር አቶ ባህሩ አለሙ ፕሮጀክቱ የተማሪዎችን የእንግሊዘኛ ክህሎት ማሻሻል እንዲችሉ የሚያግዝ ነው ብለዋል። ፈሳሽ ቆሻሻ ወደ ወንዝ የለቀቁ ግለሰቦችና ተቋማት ከሚሊዮን ብር በላይ መቀጣታቸው ተገለጸ። እርምጃ የወሰዱት የአዲስ አበባ ከተማ አስተዳደር ደን በማስከበር ባለስልጣን ከአካባቢ ጥበቃ ባለስልጣን ጋር በመተባበር መሆኑ ተመላክቷል። በዚህም ፈሳሽ ቆሻሻ ወደ ወንዝ የለቀቁ ድርጅቶችና ግለሰቦች በደንብ ቁጥር 182/2017 መሰረት የገንዘብ ቅጣቶችን በመቅጣት አስተዳደራዊ እርምጃ መወሰዱን አስታውቀዋል። በዚህም ከሁለት ሚሊዮን ብር በላይ መቀጣታቸው ተገልጿል። የኢትዮጵያ አየር መንገድ በረራ ቁጥር ኢቲ 302 አደጋ ተጎጂዎች 6 ስድስተኛ ዓመት የመታሰቢያ ሀውልት ምረቃ ስነስርዓት ተካሄደ። የኢትዮጵያ አየር መንገድ የበረራ ቁጥር ኢቲ 302 መጋቢት አንድ ቀን ነው 2011 ዓ.ም ከአዲስ አበባ ወደ ናይሮቢ ኬንያ ለመብረር በተነሳ በጥቂት ደቂቃዎች ውስጥ መከስከሱ ይታወሳል። በሥነ ሥርዓቱ ላይ የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ መጋቢት አንድ ቀን 2011 ዓ ም የደረሰው የአውሮፕላን አደጋም መቼም ሊረሳ የማይችል መሆኑን ተናግረዋል። ከዚህ አስከፊ አደጋ በኋላ የዓለም አቪዬሽን ኢንዱስትሪ ደህንነትን ለማጎልበት የአውሮፕላን ዲዛይን ለማሻሻልና ቁጥጥር ለማጠናከር ጉልህ እርምጃዎች መወሰድ መቻላቸውን ተናግረዋል። የትምህርት ጥራትን ለማረጋገጥ የባለድርሻ አካላት ተሳትፎ ሊጠናከር እንደሚገባ ተመላከተም። በቦንጋ ከተማ አስተዳደር ቢሻ ወልደ ዮሐንስ ሁለተኛ ደረጃ ትምህርት ቤት የተማሪዎች ውጤት ማሻሻል በሚቻልባቸው ጉዳዮች ላይ ምክክር ተደርጓል። በበልግ አዝመራ የግብርና ስራዎች ውጤታማ እንዲሆኑ በትኩረት ሊሰራ እንደሚገባም የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው አሳሰቡም የክልሉ ከፍተኛ የመንግስት ስራ ኃላፊዎች በዳውሮ ዞን ታርጫ ወረዳ ዙሪያ ያለውን የግብርና ስራ እንቅስቃሴዎችን በተመለከቱበት ወቅት ነው። የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው እንደገለጹት በታርጫ ከተማ አስተዳደር ስር የግለሰቦች ጓሮ እንዲሁም በመንግስት ተቋማት የሚገኙ ሰፊ መሬቶችን በማልማት በቤተሰብ ደረጃ የምግብ ዋስትናን ማረጋገጥ እንደሚገባ አሳስበዋል። የወተት ምርትና ምርታማነትን ለማሳደግ መንግስታዊ ካልሆኑ አካላት ጋር በቅንጅት እየተሰራ መሆኑን የግብርና ሚኒስቴር አስታወቀም። በኢትዮጵያ የወተት ልማት ምርታማነትና ኢኖቬሽን ላይ ያተኮረ ውይይት ተካሂዷል። አርባ ሶስተኛው የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ አስቸኳይ የመሪዎች ጉባኤ መጋቢት ሶስት በበይነ መረብ ይካሄዳል ተባለ። ጉባኤው በደቡብ ሱዳን ወቅታዊ ሁኔታ ላይ ያተኮረ መሆኑም ተመላክቷል። ኢጋድ በአዲስ መልክ የተጀመረው የሰላም ስምምነት ላይ ወሳኝ ሚና መጫወቱም ተገልጿል። የዩክሬኑ ፕሬዝደንት ቮሎዲሚር ዘለንስኪ ከሳውዲ አረቢያ ልዑል አልጋወራሽ ሞሐመድ ቢን ሳልማን ጋር መወያየታቸው ተገለጸ። በጅዳ በተካሄደ ደው ምክክር ልዑል አልጋ ወራሹ ሪያድ የዩክሬኑ ጦርነት እንዲቆምና የሰላም ስምምነት ላይ እንዲደረስ በዓለም አቀፍ ደረጃ የተጀመሩ ጥረቶችን ትደግፋለች ብለዋል። ሳውዲ የዩክሬኑ ጦርነት ከተጀመረ ወዲህ ከፍተኛ የማሸማገል ጥረት ስታደርግ መቆየቷን ተናግረዋል። አድማጮች፣ ለዕለቱ የነበሩን ዜናዎች እነኚህን ይመስሉ ነበረ። ትዕግስቱ ጴጥሮስ ዜናዎችን በመምራት አብሬያችሁ ቆይታን አደረግኩ። ሰላም